ጽናት ክፍል ሰልሳ ሰባት እየላችሁ ማለቻሉ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት ያው እየተባለች ነው ማለት ነው። የኪራ አባት ከዚህ ከሶስት ቀን ጽናትን ማግባት አለበት። ለምንድን እያለ እያፈጠጣቸው ነበረ። ችግር አለ እንዴ? ሲሉትም ምንም አይነት ችግር የለም ለእናትህ ብለህ ማግባት አለበት ሲሉ እሱም በጣም በነገጥና ችግር አለ እንደ የሆነ የደበቃችሁ ነገር እንዳለ ይሰማኛል ይላቸዋል። የኪራ አባትም ኧረ ምንም አይነት ችግር የለም ያው አስቱዬ፣ ታውቃለህ አንተ እንድታገባላት በጉጉት ነው የሚጠብቀው። ስለዚህ ማግባት አለብህ እያሉ እየነገሩት ነበረ። እሱ ምን እኮ በገባ ደስ ይለኛል፣ ግን የጽናት አባት ጽናት እንደምትማር ነው የሚያውቁት ምናምን እያላቸው፣ እሳቸውም ችግር የለውም ለሱን ያለውን እያለ ነበረ ማለት ነው ከዛኪራ እንትን ሲላቸው ጽናት ካሄዱና ጽናት

እሺ፣ በቃ እንኳን ሰላም መጣሽ፣ እንዴት ነሽ? ደህና ነሽ? ጭንቅኑ እባክሽ ሰኒ እያለች ነበረ። ሰኒም አይጭነቅሽ፣ ነገሽ ምንድን ነው? የኪራ ጉልናት እኮ አባት እኮ እንደዚህ እንደዚህ ያሉት አለቻቸው። እሷም ታዲያ በጣም ደስ የሚል ነገር ነው። ምን የሚያስጨንቅ ነገር አለ? አለቻት። እዚህ ጋር ደግሞ ናሆምና መሩ

ይደክምሻል እንዴ እያለ ነበረ ማለት ነው። እሷም ምን እኮ ይደከማል ብዬ ነው እና ደከም ክቢ ብዬ እኮ ነው ምናምን እያለች ነበረ። ከዛ እሱ ምን ይደከም ብዬሻል እያለች ነበረ። ከዛ እሺ በቃ ከዚህ በኋላ ምንም ነገር አላረግም፣ አልሰራም እያለችው ወደ ነጽናት ነጽናት ወደ መደረግ መጡ ማለት ነው። ቆየን ሲሆ ምንድነው የምሰሩ ቁጨት እኛ ነበረ ማለት ነው። እሺ ከዚህ በኋላ ምንም ነገር አላረግም ማለች ኪራ እና ፅናት ስለ ሰርጋቸው እየወሩ ነበር። አሁን አባዬን እንዴት ነው የማናግረው? እንዴት ነው የምናወራው? አባዬን ማውራት አለብኝ አለችና ጽናት አባቷን ልታወራ ስልክ ልደውል ነው ጽናትን። በቃ እኔ ልህት ልውጣልሽ አንቺ በነጻነት አውሩ አላቸው። ከዛም በኋላ ጽናት ስልኩን ደውላ መጣችና፣ አባዬ እኮ ያውቃል። እኔ እኮ አውቃለሁ ልጄ፣ ያው አንቺን እንዳላስጨንቅሽ ብዬ ነው እንጂ ብለዋታል። ጽናትን በጣም ደስ አላት። ስለኪራ መታ እኔ እኮ አቃለው እንዳነሱ ንጉስ እን አለኝ አለች። እን እንዴት ብለው ደነገጠ ኪራ። ከዚም በኋላ ወደ ቤሎ መረጣ ሄዱ ማለት ነው። ሁለቱም ደስ አላቸው። ቤሎው እየማሩ እንዳለ ጽናት ቤሎውን ለበሰችና በቃ እያሉ ነው ማለት ነው። ያ አላደለ አይደለ ሙሽሪት እና ሙሽሮ

ጽናት ቀይራ አበቃች። አሁን ደግሞ ተራው እየኬራ ነው እና ያምረባቸዋል ማለት ነው። ያው አጥርባት ጽናቴ ማለት ነው እና መልካም ሰርግ ፕሮግራም ይሁንላችሁ፣ ያማረ የሰመረ ይሁንላችሁ። ወደ ቤተሰቦች አንድ ሰው የወደደውን ሰው የሚያፈቅረውን ሰው ሲያገባ በጣም ደስ ይላል።